ቤተሰብ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ የመጣሁበት ምክንያት ደግሞ እንግዲህ መብራት የለም ቤቴና፣ በአንደኛው ስልኬ ብራይትነስ ላይት እንትን ብዬ ነው የምሰራላችሁ ማለት ነው። ብሩኬ አሁን የሰራው ቪዲዮ አለ ከሀይሚ ጋር ማለት፣ ኮሜንት ላይ ወንዶች ስለሆናችሁ እኮ ነው ወንዶች ምንጊዜም እንደዚህ ናችሁ ምናምን እያላችሁ አስተያየት የሰጣችሁ ሰዎች አለ። እሱ መማሪያ ነው እንጂ የሰራው ሆነ አድርጎ አይደለም። ደግሞ መብት ነው ፍቅረኛው አይደለች እንዴ? እናት አይደለችም። ስለዚህ መብቱ ነው ብዬ ነው የማስበው። እና የምትሳደቡ ሰዎች ይዘን ያለ እንትን ኑሯችሁ ምናምን አይደለም። እንኳንስ እንደዚህ ከሀገር አስወጥቶ ምን ልበላችሁ። አንዳንድ ሰዎች አሉ ካፌ እንትን ብለዋችሁ በአንድ ምናምን ብዙ ነገር እንትን የሚሉ የሚጠይቋችሁ ሰዎች አሉ ምናምንና ይሄ ብርቅ ነው ብዬ አላስብ ነው አይ ነው ባህላችን አይደለም ምናምን ግን ብሩኬ መማሪያ ማለት ወንዶች እንደዚህ ጥቃት ይደርስባቸዋል፣ ሴቶች እንደዚህ ጥቃት ይደርስባቸዋል በሚል መልኩ እንጂ የሆነ እውን ሊያደርገው ምናምን አይደለም። በዚህ እነሱ የሚሰሩት ነገር ለሁላችንም የሆነ መማሪያ ሕይወታችን ያለፈ ነገር በሕይወታችን የሆነ ነገር ምናምን ነው እየሰሩ ያሉት እንጂ ሌላ ነገር እየሰሩ አይደለም። ብቻ በጣም ደስ ይላል። ብሩኬ ጥሩ ነገር ነው ያስተላልፈው ብዬ ነው ማስበው እንደኔ ማለት ነው። እና እናንተም ደግሞ ሀሳብ አስተያየታችሁን በጥሩ መልኩ ብትሰጡ አሪፍ ነው ብዬ ነው ማስበው። በተለይ ሴቶች ብዙ ብዙ ነገሮች አሉ እና እንድትማሩበት። ጀግና ማለት የሆነ ገባችሁ፣ አንደኛው ሰው ቢሳሳት እንኳ ያኛው ሰው አብሮ በአንድ መሳሳት የለበትም ብዬ ነው ማስበው። ማለት ነገሮችን እንትን ማለት አለበት ኮንትሮል ማድረግ አለበት። ያኛው ሰው ተሳሳተ ብላችሁ እናንተ የምትሳሳቱ ከሆነ ሁለታችሁም ፀፀት ነው የምትገቡት። ማለት ያ ሰው ሳያስበው ይህን ሌላ ነገር ሆኖ ተሰምቶት ሊሆናል። እናንተ ደግሞ እንደዘው ከሆናችሁ ከባድ ነው ብዬ ነው ማስበው። እና ብሩኬና ሀይኒ በዚህ መልኩ ነገሮች እንትን ስላላቸዋቸው በጣም ደስ ብሎኛል። ብቻ ደስ ይላል። ሀይኒ ሲኦር ምናምን እንደዚህ ብላ ኑሮ ቢሆን ያ አይደለ ነገሮች ሁሉ የተዘበራረቁ ሆነባቸኋል። ለጊዜው ለሰዓቱ የሆነ ደስ የሚል እንትን ሊኖረው ይችላል። ከዛም በኋላ ግን በጣም በህይወታችሁ ከባድ አደጋ ይደርስባችኋል፣ ከባድ ሲቹኤሽን የሆነባችኋል ምናምን እና በእንደዚህ አይነት ኬዝ ማለፉ በጣም ደስ ይላል ብዬ ነው የማስበው። በኦንዳኔ ማለት ነው። እናንተ ደግሞ የራሳችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። እንግዲህ ላይቱ እንዲህ የአይኔ ላይ እንትን ብሎብኛል፣ መድኃኒት ደግሞ ወስጃለሁ። ማሪያ ትንሽ እንትን ብሎልኛል ማለት ነው እና ለዛ ነው አይኔ ትንሽ ነሞኝ ነበር ትናንተ ዋረ ስለገባብኝ ምናምን